የእኔ ቆንጅ ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ባለፈው እንግዲህ ሪና ያደረገችኝም ፕራንክ ሁላችሁም አይታችኋል፣ ሁላችሁም እና ያው በእኔ እንዳትፈርዱ። ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። ቤቷን ያለውትንና ቤቷ መጥቻለሁ። ወደዛ ሄዳለች፣ አሁን አጋጣሚ ልብስ ልትቀየዩ ምን ይሁንም ማቀው ነገር የለም። ወደዛ ሄዳለች። እኔ ደግሞ በፌስታል እዚች ጋር አለች ዱቄት ይዤ መጥቻለሁ እና እሱን ዱቄት ልክ እዚህ ከመጣች በኋላ እንደ እኔ ምናምን ምን አልላትና ላ ላይ ይደፋባታለሁ። ልብሷን ቀይራ ከመጣች በስመ አብ ጸሎቴ ነው። ልብሷን ማበላሸት ነው ዓላማዬ። እንደዚያ አደርጋለሁ። ይደብራታል። ቤቷ ድረስ መጥቼ ነው ዛሬ ፕራንክ ማድረጋት፣ ጋይስ ቤቷ ድረስ ማለት ነው። አስቡት ቤቷ መጥቼ ነው ወይም ዱቄት የምደፋባት። አቃሉ በጣም ይደብራታል። ምናምን ነገር ጣ ነው ትናደድ ነው ትናደድ፣ ግን አይመለከተኝም። እኔ ባለፈው ያደረገችኝን አይታችኋል። ሁላችሁም አይታችኋል ያደረገችኝን እኔ አይመለከተኝም። አሁን በዚህ ቅሬታ ምናን ምንም ወሬ ድምፅ እየሰማሁ ነው። ከእህቷ ጋር እያወራች ነው መሰለኝ። ምን እንደሆነ አላቅም ጋይስ፣ እየበጣች ነው መሰለኝ እና እስከዛ እኛ ካሜራችን ምናምን እንደብቃለን። ካሜራችን እዛ ስር እንደብቅ ምናምን ነገር ቤተሰቦች፣ አብራችሁ ሆኖ ወዳችኋለሁ ቤተሰቦች። ያው ፌስታላችን አለ፣ ዱቄታችን ያው ብዙም አደው ሻይ ይበቃል። ዋጓን ነው ምሰጣት ዛሬ። ዋጓን ከእሷ ጋር ሆኖ እንዳይነበድቡኝ ነው የምፈራው። ሌላ ነገር እኮ አልፈራም እኔ እንዳይመጡኝ ነው የምፈራው። ሌላ ነገር አይደለም። ብቻ አሁን ልጥራት ዝም ብዬ አሪና እንዴት ነኝ ምናምን ልበላት። ጋ ዋጓን ሰጣናል ከኔ ጋ ሳፋጣ ምን አልኩ። ቤተሰብስ ከኔ ጋ ሳፋጣ ታቁመ ምከሯት። ከኔ ጋ ባትሳፈጥ ነው ሚሻላት አልኩ። መከርኩ መከርኩ እናንተም አትሰሙም፣ አትመክሯትም። መክሯት ልጅቷን። እሷም ደግሞ ወደኋላ ዋላ የምትል ልጅ አይደለችም፣ ምክርም የምትቀበል ልጅ አይደለችም። ያው በንዴት ባለፈው ያደረገችኝ ፕራንክ አይታችኋል አይደለ? ሻወር ምናምን ምናምን ምናምን ብላ ማለት ነው። አሁን ደግሞ እኔ እቺን ዱቄት ያው ቀለል ያለች ስለሆነች ወይዬ እላታለሁ ማለት ነው። አበላሻታለሁ። ሙሉ ጸጉሯን ነው የማበላሸው። እንዳይደበራችሁ እናንተም ያው፣ እኔ አይደብረኝም እና ልጠራት ነው ቤተሰቦች

አንቺ ቅድም አንድ የመጡት ምን ሆነች ነው? እና ምን ነው በቃ እኔ ለብሳለች ምናምን እኮ አምስት ደቂቃ

ሁሌ የለም እያልሽ ነው የምትጠሪኝ። ምን ይመጣል? ምንም አይመጣል። ሌላ ነገር አላደረግን። ሌላ ነገር ስናደርግ አልተያዝን። ሌላ ነገር እያደረግን ቢሆን የተገኘነው ይህች ችግር የለውም። ግን እኔ እግዚአብሔርን የመጡ ቀን ማለት ነው ይታየኛል። ይህንን በር እንዴት እንደምዘለው ነው በዚህ ከመጡብኝ በዚህ ከመጡብኝ ይህን ተከርብቼ ነው ምዘለው። ስለማ ታገኝ ከሆነ ተከርብቼ ማለት ነው። ክርብት ብትይ እያልኩ ነው ምዘለችን። ምንድና ቅድም ታዲያ ለምን እንደዚህ አትለይም? ቅድም ሂጅና ቀይር ሂጅና ቀይር። ቅድምማ ቃ ቶሎ ቀይረሽ ከውጪም ስለገባው ምናምን ከተናድጄ ነዋ። እኔ ፀሐዩ ምናምን ስለመታኝ ቃ ቶሎ ቀይረሽ እንደት መጪ ብዬ ነበር፣ እንደዚህ ያልኩሽማ። ግን ሳስበው ሳስበው ገባኝ፣ ሳዳምጠው ውስጥ እንሽንፈታ ሌለውን በቃ ባንቺ መበለቴ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል። በመሳ አቤት ድምፅ አቤት ድምፅ ስማ እንጂ ትቆያለሽ። ሰዓቱ ራሱ እየሄደ ነው። በእናትሽ ምንም ሁሌ ነው የምትቆዩ፣ አንቺ ሁሌ ከዛ ሰባት ሰዓት እኮ ስምንት ሊሆን ነው። እስከ ዘጠኝ ሰዓት ውጨርሳለሁ። ከዛ ዘጠኝ ሰዓት ላይ እንወጣለን። ከዛ ጥሩ ዘጠኝ ቀይር እኮ ነው ተዘጋጅተን አብረን እስክንወጣ ነው እንጂ እኔ አሁን ቀይር አድርጋ ምስ አምስት ደቂቃ አንቺ ልብስ ለመቀየር ሊፈጅብሽ አምስት ደቂቃ ብቻ ነው። አንቺ ኮ ባላክ ችግር የለውም። ባላክ እኮ ችግር የለው ምና ለመታሽ ነው። ፍቅረሽን ግለሽልኝ

ቤተሰቦች ጨነቀኝ እኮ፣ ጨነቀኝ እኮ። ይሄ ነገር እንዴት እንዴት ልድፋ? አባት እኮ እዚህ ጋር ያደርገው በቃ። ግራግብ እንዴት እንዴት ፌስታሉ ላንሰው ግራ ገባኝ፣ ግራ ገባኝ። አሁን ግን ቀንደስ እያወሯት ቢሆን ሁለት ነው ማድረግባት። ኧረ ቆየሽ፣ ምንድን ነው አረ፣ ምንድን ነው ውሃ ነው? ምንድን ነው የምታመጪው እንዴ? ምንድን ነው እሱ አደረች እኮ ምንድን ነው? ቆየሽ እኮ ምንድን ነው? ከየት ነው የምታመጪው? ከወንዝ ነው እንዴ?

ትንሽ ቀራራ ተገዝቶ ነው መባከን የለበትም። ናይ ናይ ገብርኤል እናድዳሉ ንፍጣ እኔ ፕራንክ ሳርግኝ ነው። ፕራንክ ነው፣ ይኸው ካሜራ እዛ ጋር ማርያም ነው በቃ

ይሄ መቅመጥ ምናምን ከዚህ በኋላ ነጋ ይሰራል። አንቺ አንገትሽ ራሱ መሽቀር ነይ። ካሜራ ሰላም በያቸው፣ ሰላም በያቸው

ቤተሰቦች እንዳያችሁ ነው እንግዲህ፣ ደበራት። እኔ ምንም ልረዳት አልችልም። የሰው ቤት አበላሻሽ ው ጋይስ፣ የሰው ቤት። እሷ ፕራንክ ስታደርገኝ ምንም አይመስላት፣ እኔ ሳደርጋት ግን ያ ዋት። ግን ምንድን ነው እኔ ፕራንክ ሳደርግ እንደዚህ ነው ጋይስ እነግራታልሁ ሁሌ እረፊ ከኔ ጋ ሳፋጣ ምንድል ነበር፣ በስመ አብ ብሎ ይቅርብሽ። ሁሌ ነው እንደዛ ምላት ይቅርብሽ፣ ከኔ ጋ ሳፋጣ ይቅርብሽ እላታለሁ፣ አትሰማም። ያው ባለመስማቷ ደግሞ ይሄ ነገር ተፈጠረ ጋር። አልዋሻችሁም፣ ግን ደስ ብሎኛል በጣም በጣም በቀሌን ተበቅያሉ። በጣም ነው ያገኘኋት በጣም ማለት ነው ያው ምልላችሁ ፈልጌ ነው እኔ በፕራንክ አልተማመ ነው እያልኳችሁ ያለሁት እሱን፣ እያልኳችሁ ከእሷ ጋር ተባብራችሁ ደግሞ እኔን ፕራንክ ለማድረግ እንትን የምትሉ ሰዎች ታቆማላችሁ። ሪናዬ በቅ ተበቀ ምና ምና የምትሉ ሰዎች እራፉ እራፉ። ይኸው እኔ እንደዚህ አይነት እንደዚህ አይነት ፕራንክ ነው ማድረጋት፣ ልጅቷ ትጎዳለች፣ እኔ የለሁበትም እንደዛ እያላችሁ እኔ እንደዚህ አይነት ቆንጆ ቆንጆ ጣፋጭ የሆኑ ፕራንኮችን እያደረግኳት ወይን እየተጎነጨሁ በገዛ ቤቷ ዱቄቷን ትታጠብ ሄዳ። ሪና አጅሪና ማች ነው፣ መጨረሶች ነው ምንድን ነው? ፊቷ ፊቷ ላይ ብቻ እኮ ነው የደፋባት። ባይዘ ወይ ጋይስ ፊቷ ላይ ብቻ እኮ ነው። ያን ያክል እኮ የገነነ ነገር አይደል። አላደረኩም እኮ ፊቷን። የቀባት ሪና እና ቤተሰቦች አዘሯ እንዳይመጣ ደግሞ ነይስቲ በቃ ምን ነው ማች ምንድን ነው ሰላም ባያቸው? ሻ እሺ፣ ሰላም እንዴት ናችሁ ፋሚሊ? እኔ ደህና ነኝ። ደህና አይደለሁም። እንባይ ሙላ እየመጣ ነው። እኔ ያልሳቁም ዛሬ በጣም አናደኛል። ማርያምን በጣም ነው የተናደድኩት። እንደዚህ አይነት ሁለተኛ ጊዜ እንደዚህ ከኔጋ ጋር ይኸውልሽ፣ ምን አለ መሰለሽ፣ በቃ አሁን እሺ ይሄንን ፕራንክ ነው ብለህ ልታወራ ነው? ይሄ ፕራንክ እኮ አይደለም። ይሄ በቃ ብልግና ነው። ብልግና? አዎ ብልግና ነው። ፕራንክ ማለት ብልግና? ፕራንክ እና የምናውቀው ሰው ማስደንገጥ ምናምን ነው እንጂ ዱቄት ስለደፋብኝ አሁን አንተ፣ እኔ ፕራንክ ሆንኩኝ ማለት ነው ፕራንክ

የቆጬ ነገር ደግሞ ማለት ነው ልብሷን አለመቀየሯ። ይዘቦይት አንዴ ቀይረሽ በትመጭና ብደፋብሽ ደስ ይለኛል። ቀልድ ነው። ሂጂ አንዴ ቀይረሽ መተሽ ደግሞ ሪል። እንዲሁም ፕራንኩ ማለት በደንብ ደስ እንዲለኝ። እንዴት ነው የደበቅከውን በትራስ ምናምን ሸፋፍ ነው ፋሚሊ በስት ካሜራዎቹን ብቻ ነው እየታየኝ ያለው። ስልኩ አይታይም። ሄደው እያከበርኩት ነው የምሄደው። እኔ ታይ፣ ስለ ፕራንክ አታወሪም። ያውቁኛል፣ በደንብ ነው የሚያውቁኝ በደንብ ታቃላችሁ፣ ምን አይነት ፕራንክ እንደማደርጋት። አትዩ፣ ሰዓት ልንወጣ ነው። እኔ አልወጣ፣ ሂድ ከፈለግ። ቁጣ ንታ ሀሳብን ቀየረ። ለምንድን ነው ማቶ አልወጣ? ለምን መብት ይመስለኝ። ምንድን ነው መብት ማለት እንዴ? ለምን ነው ማቶ አልወጣ? ምን ነው ተፈለግ ሽልምታሽ? እንዴ እንዴ፣ ሾር እንዳለ ነው ታጥቢው ምንድን ነው የምታፈጥብኝ? እንዲያውም ወይ መልክ የላት ወይ ምን የላት ምን ወይ አታምን። በስነ ስርዓት እንኳን ከዚህ በኋላ ፕራንክ አላደርግህም። አምኛ አመኛለሁ። የፕራንክ ንጉሥ ነህ። ፕራንክ አይደለም ግን አናድጄሻለሁ። ዋናው እሱ ነው። ጨጓራ ብሎ ጨጓራዋ እየሸተተኝ አልተናደድኩ ምናምን ትላለች። እኔ ባለፈው አይተኛል ምን አይነት ፕራንክ እንዳረግኩ። ለቀጣይ ደግሞ አስበው ምን አይነት ፕራንክ እንደማስብ። ምንም አታመጭ ችግር የለውም ምንም አታመጭ። በውስጥ አውሩኝ እሺ፣ አማክሩኝ አይዲያ ንገሩኝ። እሺ ምን አይነት ፕራንክ እንደማደርገው አግዙኝ፣ እናንተም እኔም ቁጭ ብያድራለሁ እያሰብኩኝ። እስኪ ንገሯት ምን እንደምትነግሯት ጉዳችሁ ነው። ማየው እስኪ ምናምን መዛዝ እጅ እጅ የሚል ቀልድ ነው የምትቀልድ። ታስጠላ አንቺ። አለ እንደ እግር እግር የሚል ቀልድ። ቻው ፋሚሊ፣ በጣም የምወዳችሁ። ሰብስክራይብ እያረጋችሁ ሼርም እያረጋችሁ ቪዲዮዎችን እንትን እያለ አይደለም እና አበረታቱን። ቤተሰቦች እንግዲህ ዛሬ አይታችኋል ዋጓን ስጥቻታል ዋጓን ዋጓን ዋጓን ዋጓ ተሰጥቷታል ወዳችኋለሁ ወዳችኋለን ቤተሰቦች ቀጣይ በጸደይ ቪዲዮ እንመጣለን ባሪ ቪዲዮ እንመጣላችኋለን ፋሚሊ ተገኝተሻለ ማለት ነው ወዳችኋለሁ እንደ ተገኘሽ ግን ኧረ አልተገኘው አልተገኘውም ዱቄት ነው የደፋብኝ ፕራንክ አይደለም ደስ ሻል እንደዚህ ነግሬሻለሁ። እሺ ቤተሰቦች፣ እንወዳችኋለን። ኧረ ሰብስክራይብ እየተደረገ አይደለም! ጋይስ ሁላችሁም ላይክ፣ ሼር ሼር ሼር ሼር ሼር አርጉ፣ ሰብስክራይብ አድርጉ ይሄን ቻናል በኔክስት ቪዲዮስ ክንመጣላችሁ ድረስ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁን። ፋሚሊ እንወዳችኋለን። ቻው።